በሙዛ አርጌ እያስፈታሻለሁሽ ነንጮት ካሸነፍሽ ቀጣሻለሁ። ሸነፍሽትጭለምትቻለው ምትቻለው ማትቀጣቀጥና ስሚ ስሚሽ ልንገርሽ አንቺ የሆነ ነገር ልጠይቅሽማ የሆነች ልጅ መጣች። የሆነች ሴት በጣም ዳብል ነው። ወይኔ ዳብል ነው ማለት ጀመርኩኝ። ጋር ዳብል ነው፣ ዳብል ነው። ሰሚ ዮሪች አለሽ ማለት እንዴ? ማለት ብዙ ቺኮች አሉ እዚ ብችን ከአንቺ ላይ ቀምቼ ምን ጭቅ አደርጓለሁ? ምናምን ያለች። ወይኔ ግን ኪድ ግን ኤክሶች ምን ሆኖ ነው? እየተናደዱ ነው ግን የድሮ ፎቶችን ተውታለች። አንድ ትምህርት ቤት የታመረቁት ለዛ ነው ማርያም

ዝም እረፊ፣ በእናትሽ አንቺ ኪዱ ስርዓት ይኖርሽ። እሺ፣ ይህ ዞር በይ ከዚህ ጋር ኪዱ እረፊ። ባስ መጠሸኮ እረፊ። ድም እንደዛ ትስማ ና ትጥሪ፣ እረፊ። ትመጣለች ወደዚህ ጋር ናፍቀኛ። አረ ቤተሰብ ቤተሰብ፣ ሞራል ያለው የለም። ወይኔ ያ ቤተሰብ ኪሳችሁ ምናምን አትገቡም እንዴ። ምንም ርዝራዥም ብር የለም። አብሮ ማን ይሄ ይማን በጣም ነው ማረብሽ። ከዚህ በኋላ ኪዱ የሰው መልሽ ዛክ የሰውዋል አይደለም እሺ፣ ባይ እኮ ዛክ እኮ የሰፈሪ ልጅ እኮ ነው እሱ እኮ አሁን እኮ ነው ያወኩት። አሁን እኮ ነው የሆኑ ልጆች የነገሩኝ። ከዱባይ ዝም ብለሽ ዱባይ ዱባይ ዱባይ ጋርድ የሚሰሩ ልጆች ታቃለ ወይ ብለሽ ብቻ ዝም ብለሽ ጠይቂ፣ ይነግርሻል። እነሱ እራሱ ዛ እኮ ምናምን ብለው ሲነግሩኝ ህፃን ልጅ እኮ ነው ግን

መለሽ ወይኔ፣ ምክንያት ስለሚፈልጉ እኮ ነው። ኪዱ መድኃኒዓለም አይ አይመስለኝም፣ አይመስለኝም። ባይዘዌ፣ በጣም ነው ስሙ፣ በጣም ነው እዛ ከኪዱን የምንወዳት እኔ እንኳን አይቻለሁ ባይኔ ነገራችን ላይ ግን አንድ ነገር ልንገርሽ። ስሚኪዱ አንድ ነገር ልንገርሽ ግን ገብርኤል ምስክሬን ዛክን በጣም ችኮች ይወዱታል። አንቺ ወይዬ ዛክን ችኮች ይወዱታል በጣም ብዙ ችኮች። ደግሞ እቺ እቺ ኤክሱ ናት ሲጀመር። አይ ችኮች ይወዱታል። እኔ ልንገርሽ በምን ችኮች የሚወዱት እግዚአብሔር ከዛ ወይኔ እኔ ወዶ አለው፣ ፍቅርም አለች። ለመሰለሽ ኪዲ፣ እንደዚህ ያልኩሽ ለምን እንደሆነ ተቀልሽ ገብርኤልን። እኔ የማውቃቸው ሶስት ሴቶች ማለት ነው ይሄ ልጅ ይሄ ልጅ ይሄ ልጅ ብለውኛል። ገብርኤልን፣ ማርያምን፣ ቤተሰብ ደብል ነው የምትሰጡ ምናምን ኪሳች ውስጥ ብር ያለ ሰው የለም እንዴ? ምንድን ነው እሱ? ፈጣሪው በልምሽ ነው በላይ ገይስ ደብል ደብል ደብል ደብል ሰላም ነው ጭ ነት በጣም ነው ግን፣ እኔ ሰው ገንዘብ ከሌላችሁ በጣም ነው የምታናዱ። ድንጋይስ ገንዘብ ሊኖራችሁ ይገባል። የሰው ልጅ ተቀማጭ ብር ሊኖረው ይገባል። ቤተሰብ ተቀማጭ ብር ሊኖራቸው ይገባል። እንደዚህ አጋጣሚ የመጣ ሰው ስታዩ እያነሳችሁ መስጠት አለባችሁ። ዝም ብላችሁ በባዶ እጃችሁ አትንቀሳቀሱ። አላ አላ እንዴ ቶሎ ሰጁ ጀርመን ኬኳ በማርያም እንጂ

ኪኮ አረፊ ኪኮ እንደሱ አይበላም። የምትቆርሰው ነው የሚበላው። ረፊ ደብል ነው። እንደ እናንተ ምን ሆናችሁ ነው? ባዶ ኪስ ምንም ነገር ሄዱበት። ጋይስ ደብል። አረ ጋይስ አረ ያሳፍራል። አረ ያላችሁ ኪሳች ውስጥ ግቡ ነው

ልጅ ላይ አታስጩኝ። ኖርሽ ሪከርድ የሚያረጉት ሪከርድ ነው። ስድናት ጮባታል ይችላሉ አታስጩኝ። በማርያም ያ ከቱቱ ጋር ተመሳስይባት ነው ማማ ያለች አዎ፣ አዎ ማርያም ነው። ስልክ ይልሽ የስልክ ላይ ስማ፣ ሲጠሩ ስትጠሪያት፣ ስሚ፣ ልክ ስማ፣ ስትጠሪያት ስልክ ላይ ቱቱ ነው የምትመስያት። ሩጣ ማ ብላ ትመጣለች። ከሷ ጋር ነዋ ቪዲዮ ኮል የሚያወሩት ቱቱ መስያት ነው ጋይስ። ወይኔ እኮ ከቱቱናት በስልክ የምታወራ ቱቱናት። ስለዚህ ስሟን ስትጠሪ እሷ ናት የምትመሴት። ማ ብላ እኮ መጣች፣ እኮ መጣች፣ እዚህ ጋ ቆመች። የሆነ ኬክ ሰተሻት፣ በቃ በኬኩን እዛን እንትን ትበለው፣ አንድ ፍፈረፈ እንደሱ። አትፈልግም፣ እንዲ ቡጥቡጥ ነው የምትፈልገው። ከይሰራረር ቤተሰብ ቤተሰብ እንድትቀን መቼም ቢሆን እንድትቀን ስላት ስለም ትበላዋለች። ወረቀቱን ማሬ፣ ግርግዳ አታበላሽም ማሬ። ወረቀቱን ትበላዋለች። በዱላ በስንት ስቃይ በቁንጥጫ አስቆምኳት፣ እየመዠለኩኝ እያላተምኳት ይዤ ዳኮ በጣም ነው የሚያበላሽው። በጣም ያማረብሽ ይሄ ኮፍያ። ገብርኤልን ጸጉር ነው ፎስ። እሺ አይ ነው እንደዚህ ነገር ረጅም ስታረጊ እንደሷ ነገር ይሆንብኛል፣ አይኔ ባይዘው እንደዚህ ቆይ እስኪ ሚችል አድርጋት። ቆይ እናንተ፣ አረ የሆነ ነገር ልንገራችሁ። ቤተሰብ የሆነ ወሬ ልንገራችሁ። እዚህ ቲክቶክ ላይ ጌም ከሚጫወቱ ሰው ስም አልጠራም። እናንተ ግን አሳዳችሁ አሳዳችሁ ድረሱባቸው። ቤተሰብ ልንገራችሁ፣ ጌም ከሚጫወት ሰው ሰርጀሪን አይደለም ባይ ዘ ወይ ሰርጀሪ አለ። ሰርጀሪ ወገቧን ምናምን እዚህ ጋር ምናምን የተሰራችው እሷ። አሁን እንደዚህ ከኳስ ውጪ ደግሞ ይደብራታል። ለዛ ነው አረ ጋይስ ሌላ ሌላ ኢንፎርሜሽን ልንገራችሁ፣ ቤተሰብ አረ ሌላ ወሬ ልንገራችሁ። ጉድ ጉድ! አንዷ ጌም የምትጫወት ፊቷን ትወጥራለች፣ ፊቷን ትወጥራለች። እግዚአብሔር ፊቷን ትወጥራለች፣ ጋይስ ፊቷን ትወጥራለች። ወ ተነስታ ሄደች እያም ወንዶን ስላወቀች ብድግ ብላ ሄደች። አይኪዳ ኪዳ ጎትለኛለች፣ ተነስታ ሄደች። ሪከርዶ አንድ ላይ እንዳይወጣ አባት ቆኖ ላጥብ ላይ ሄደች

ከዛም ስሙ ስትስቅ፣ ያች ልጅ ስትስቅ፣ በነገራችን እንዴት እንደባነንኩባት ኢንቨስቲጌት እንዳደረግኩባት ልንገራችሁ ጋይስ፣ እንዴት ኢንቨስቲጌት እንዳደረግኩባት ልንገራችሁ ቤተሰብ። ስትስቅ ይሄ ነገሯ ብቻ ነው የምትለው ቤተሰብ ይሄ ይሄ ወፍ አይንቀሳቀስም ፊት የፊት ቆዳ ስትወጠሩ ደግሞ ማለት ነው አይነቃነቅም ከዚህ በታች ይሄ ቆዳችሁ ኔቨር ኤቨር አይነቃነቅም ታቃላችሁ አንጅሊና ጁሊ ለምን አትሰሪም ስትባል እንደ ልቤ ልቤ መሳቅ ፈልጋለሁ ስትል፣ ይሄን ቆዳችሁን ከተወጠራችሁ እንደ ልባችሁ ፈገግ አትሉም። ታውቃላችሁ ጋይስ በጥንቃቄ ነው የምትስቁት። አንቺ ሴሚኪዲ እዚህ ቲክቶክ ላይ ማለት ነው ጌም ከሚጫወት ሰው ከሚጫወት ሰው ፊቱን የተወጠረ ሰው አለ። ምንድን ነው መወጠር? እንደዚህ ማለት ነው። እንደዚህ ልክ እንደ ኪም ካርዳሽያን ናት። እረ፣ ኖርማል ነው። ኖርማል አይደለም የኔ ፍቅር። ባይ ዘ ወይ፣ እድሜሽ ሲጨረጨስ ነው ፊትሽን የምትወጠሩት። የኔማ ቤት ኖርማል ትለኛለች እንዴ! ምን ማለት ነው ኖርማል ነው? አቤት አቤት፣ እናንተ ሰዎች ጤና የላችሁም እንዴ? እናንተ እኮ ሰገጤ? አዎ፣ እና ፒዬ እና ዲኳ ተቀም እንዴ። ሰገጤ ስግግት ስግግት። አንቺ ቂጥሽን ተሰሪ ያማል። ግን ሁሉም ይወጠራሉ? አይወጠሩም። ሁሉም ማሬ ሁሉም አይወጠሩ ፊታቸው እልሽ። ትልቅ ሴት የሆኑ እዚህ ጋር ቆዳቸው ይሄ ቆዳቸው የሚሸበሸብ እንደዚህ ስብስብ የሚልባቸው ችኮች ትልቀታቸው እንዳይታወቅ የሚፈልጉ ሴቶች ናቸው ፊታቸውን የሚወጠሩት። ሲጀመር ወጣት ኮሽ ለምንድን ነው የምትወጠሩ? አቤት አቤት፣ ወጣት ኮሽ ለምንድን ነው ፊትሽን የምትወጠሩ? አልገባኝም። እንዴ ይሄ ለምን ይሰበሰባል? ወጣት ኮሽ ሲጀመር እንዴ አልገባኝም። ኖርማል ትላለች እንዴ! አሮጊት ኮሽ ልክ ነሽ፣ እድሜ ጠገብ ኮሽ ልክ ነሽ። ቆዳሽ ይሰበሰባል፣ ሄደሽ ትወጠራለሽ። ትልቅ ሰው መሆኗን አወቅን ነው ዋና ፖይንቱ። ትልቅ ሴት ይሆናል። አንቺ ደግሞ ምን ትፈረጥጫለሽ? ማንን እንደሆነ አውቀሻል። የታ ቃልን ወጥ እያሞኩ ነው። ለእንደዚህ ነው ወሬ ዩቲዩብሽ ላይ ይዘሽ አትሄጂም። ሊያ አላወራም ዩቲዩብ ላይ የቲክቶክ ሰው ነው። የቲክቶክ ወሬ ጸብ ነው እንጂ ዩቲዩብ ላይ እንደዚህ ወሬ አላወራም። አላወራ ሲጀመረ ወሬ ነው እንዴ!

እንደተሰራችሁ <laughs> የምታውቁት <doorway>

ኪዱ የሰው አልቀምታለች። በነገራችን ላይ ኪዱ የሰው ባላልቀመችም እንኳን ቅማው ልጅቷና ልጁ የልጅነት ጓደኛ። በዚህ ደግሞ በምንም አጣችሁኝ፣ አጣችሁኝ ደግሞ የሰው ባልበላችሁ ልትመጡ ነው ወይ? መድኃኔዓለም ልጅ አቢባ ቤት ክሰሽኝ፣ ልጁ የደፈርሻው ነው የተሰ ነው ብለሽ ክሰሽ፣ ይሉ ክሰሱ፣ አንቺ ቆይ። ልጅቷ ግን ላይፍ ላይፍ ምናምን እኮ ስታወራ ነበር። ኪዳ ይትሸታል። አረታት ሊያ ሌላ ወሬ

ናፈቀንኪ እኳን እንደዚህ ማያዛት ቀን ትልቁ ትልቅ ሆኖ ነው የሚታየኝ። ራሴን እንዴት እንደማየው አሳየሽ። ያምራል። ምንም አሉ ነው ማሬ። ቀይኔን ላሳየሽ። ኢየሩሳሌም አለሙ የምትባል ልጅ ሊቾ ኪዲ ብሎ ካደረገች ቤተሰብ እንደዚህ ነው የሚታያችሁ? የኪዲ ለእነሱማ ኖርማል ነው የሚታያችሁ፣ ለእኔ ነው ቆይ። እሺ፣ ወጥቼ ልላክልሽ፣ ደግሜ። እሺ፣ ቆይ፣ እሺ። እንደዛ ነው አንኖርማል፣ ለእሷ ነው እንደዛ የሚታያት።